የተወደዳችሁ በመላለም የምትገኙ አድማጭ ተመልካቾች ልዩ መረጃ ይዘን ቀርበናል። ሁላችሁም ላይክና ሰብስክራይብ ማድረግ ማድመጥ እንድትጀምሩ ጋብዘናል። በዝግታችን ኢራን የጠላቷ እስራኤል ከተሞችን የፍርስራሽ ክምር እያደረገችበት ያለው ማምከኛ የለውም የተባለትን ሚሳይል አቅም አንድ በአንድ የምነግራችሁ ይሆናል። አብራችሁን ቆዩ። ኢስራኤል ልታቆመው ያልቻለቸው የኢራን አንድና ብቸኛው ሚሳኤል ፋታ ሁለት ይሰኛል። ሃይፐርሶኒክ የሆነው ፋታ ሁለት በኢራን ጥቃት በኢስራኤል ከተሞች ላይ ከባድ ውድመት አድርሷል። በአምስት ደቂቃዎች ብቻ የኢስራኤል ከተሞችን ያናውጣል። ሃይፐርሶኒክ ሚሳኤል ምንድነው? ሃይፐርሶኒክ ሚሳይል ከድምፅ ፍጥነት ከአምስት እጥፍ በላይ ሲሆን በሳ 6100 ኪሎ ሜትር አካባቢ በሚጓዝበት ጊዜ የመካከለኛውን በረራውን ጉዞ ሊለውጥ ይችላል። ይህም ከፍተኛ ፍጥነት የመንቀሳቀስ ችሎታ ለመከታተል ወይንም ለመጥለፍም አስቸጋሪ ያደርገዋል። የአይርጂሲ ባለስልጣናት ሁሉ ማት ይቻላል ባላሲ ሚሳይሎች ወደ ኢላማ ሲዘልቁ ሃይፐርሶኒክ ፍጥነት ላይ ይደርሳሉ ብለዋል። በትክክል የፋታ ሚሳይል አቅሙ ምንድን ነው? ፋታ በትክክለኛ መንገድ የሚመራ ባለሁለት ደረጃ ባላሲ ሚሳይል ጠንካራ ነዳጅና ለላቀ ተንቀሳቃሽነት የሚንቀሳቀስ መሳሪያ ነው። 1400 ኪሎ ሜትር ወይንም 870 ማይል አካባቢ ክልል እንዳለው ይገለጻል። ከምድር ከባቢ አየር ውስጥና ውጭ መስራት ይችላል። ይህ ሚሳይል በኢራን ባለስልጣን ዘንድ በሀገሪቱ የሚሳይል ፕሮግራም ውስጥ ትልቅ ስኬት ነው ተብሎ ይታሰባል። ኢራን ለሁለተኛ ጊዜ በይፋ በፋታ ሁለት ሚሳኤል በእስራኤል ላይ ጥቃት እንደሰነዘረች አስታውቃለች። ፋታ ምን ያህል ኃይለኛ ነው? ርቀቱና የሚዛቸው ጦር መሳሪያዎች የትኞቹ ናቸው? የዓለም ትኩረትን የሳበው ፋታ ሁለት ምን ያህል ኃይለኛ እንደሆነ ማወቅ ያለባችሁ ሁሉ አንድ በአንድ የምነግራችሁ ይሆናል። ላይክ እና ሰብስክራይብ እንዳይረሳ። ኢራን ማክ 13 ፕላስ የሆነውን ፋታ ሃይፐርሶኒክ ሚሳይልን በመጠቀም በእስራኤል ላይ ሁለተኛውን ጥቃት አድርሳለች። ጦርነቱን ማዕበልም ሊለውጠው ይችላል። የኢራን አብዮታዊ ጠባቂዎች ኮርፕስ በሰኔ 18 ቀን የሀገሪቱ የመጀመሪያ ደረጃ ሃይፐርሶኒክ ባላስቲክ ሚሳይል ፋታ የእስራኤልን ኢላማዎች ለመምታት ጥቅም ላይ እንደዋለ ገልጸዋል። የኢራን ጦር እንደገለጸው ከሆነ ሚሳይሉ የእስራኤልን ባለብዙ አቅም የአየር መከላከያ መረቦች ውስጥ ዘልቆ መግባት የሚችል ሲሆን የተኮሰውን በ11ኛው የጥቃት ማዕበል በኦፕሬሽን ትሩ ፕሮሚስ ሶስት ስር መሆኑን ገልጸዋል። ጥቃት ተጀምረው ሰኔ 13 መጀመሪያ ላይ በተለያዩ ኢራን ወታደራዊና ሲቪል ኢላማዎች ላይ የእስራኤል የአየር ጥቃት ተከትሎ ሲሆን፣ ይህም ሁለቱም ሀገራት እርስ በርስ በርካታ የአጸፋ ጥቃቶች እንዲሰነዛዝሩ ምክንያት ሆነዋል። የኢራን ባለስቲክ ሚሳይል ጦር መሳሪያ የሚያንቀሳቅሰው የኢራን አብዮታዊ ጥበቃ የፋታ ሁለት ሚሳይል ለእስራኤል አፈ ታሪክ የሚሳይል መከላከያ የፍጻሜ መጀመሪያ መሆኑን ገልጸዋል። ኃያል የሚባሉትና በከፍተኛ ፍጥነት የሚንቀሳቀሱት የፋታ ሚሳይሎችም የፈር የጽዮናውያንን መጠለያ አንቀጥቅጠዋል ብለዋል። ሰኔ 203 ይፋ የሆነው ፋታ ሁለት ሚሳይል 1400 ኪሎ ሜትር ርቀት ያለው ሲሆን የኢራን ምንጮች እንደሚገልጹት ሃይፐርሶኒክ ግላይድ ተሽከርካሪን በመጠቀም ከማክ 13 እስከ ማክ 15 ያለውን የተርሚናል ፍጥነት ለመድረስ ያስችላል። ሃይፐርሶኒክ ሚሳይሎች ለመጀመሪያ ጊዜ አገልግሎት የጀመሩት በ2010 ስራዎቹ መገባረጃ አካባቢ ሲሆን፣ ቻይና እና ሰሜን ኮሪያ የየራሳቸው ሚሳይሎች ወደ አገልግሎት አምጥተው ኢራንን ተከትለው ነበር። የሰሜን ኮሪያ የመጀመሪያ በራ በሴፕቴምበር 2021 የባላስቲክ ሚሳይል ሃይፐርሶኒክ ግላይድ ተሽከርካሪን ከሞከረች በኋላ ህዋሶንግ ስምንት ሰመንት አንድ 800 ኪሎ ሜትር የሚገመት ርቀት ላይ ፒዮንግያንግ ቁልፍ ቴክኖሎጂዎችን በፍጥነት ወደ ኢራን የመከላከያ ዘርፍ ልታስተላልፍ እንደምትችል ተገምቶ ነበር። የኢራን ባላስቲክ ሚሳይል ጦር መሳሪያ መነሻው በአስ ሰማንያዎቹ ውስጥ ከምስራቅ እስያ ግዛት በተደረጉ ግዢዎች ነው እና ከዚያን ጊዜ ጀምሮ ለበርካታ አስርተ ዓመታት ከአካላት ከቴክኖሎጂ እና ከባለሙያዎች አቅርቦት ተጠቃሚ ሆናለች። ኢራን የኢስራኤል አየር መከላከያዎች በየመን የተገነቡትን በአንፃራዊነት መሰረታዊ የሚሳይል ዲዛይኖችን ጨምሮ በጣም ቀላል ሆኑ የባላስቲክ ሚሳይሎችን ክፍሎችን በመጠቀም የሚሰነዘሩ ጥቃቶችን ለመጥለፍ ሲታገሉ በዘመናዊ የሚሳይል መሳሪያዎች ላይ አዋጭነታቸው ከረዥም ጊዜ ጀምሮ ከባድ ጥያቄ ውስጥም ሆኖ ቆይተዋል። ሃይፐርሶኒክ ሚሳይሎች የአየር መከላከያ መሳሪያዎች ሊያጋጥሟቸው ከሚችሉት በጣም ፈታኝ ኢላማዎች ውስጥ አንዱን ይወክላሉ ሲልም ታይምስ ኦፍ ኢስራኤል ዘግቧል። የኢራን ሃይፐርሶኒክ ሚሳይል የጦር መሳሪያ ቀዳሚ ጉድለቱ የኑክሌር ወይንም የኬሚካል ጦር ጭንቅላት ስለሌለው ነው ተብሏል። ይህ በአንድ ጥቃት ምክንያት የሚደርሰውን ጉዳት የሚገድም ነው። የኢራን የፋታ ሚሳይሎች ምን ያህል ትልቅ እንደሆኑ እና የሚሳይሉ አይነት ከሌሎች ሀገራት የሚሳይል አይነቶች ጋር ሲወዳደር የዋጋ መጠኑ ምን ያህል እንደሆነ በእርግጠኝነት እስካሁን አይታወቅም። ሚሳይሎቹን ለመጠቀም አንዱ አማራጭ ቁልፍ የሆኑትን የእስራኤል አየር መከላከያ ጣቢያዎች ጥሶ በመምታት አውዳሚ ጥቃት ማድረስ ነው። የኢራን ባላስቲክ ሚሳይሎች የስኬት ምጣኔ በአብዛኛዎቹ ምዕራቢያን ከሚወጡ ግምገማዎችና ከሚጠበቀው በላይ እጅግ የላቀ መሆኑንም ገልጸዋል። የእስራኤል ከአየር ወደ አየር የሚሳይል ትጥቅ እየቀነሰ በመምጣቱ የኢራን ጥቃት እየጨመረ እንደሚሄድም ይጠበቃል ብለዋል። አሮ፣ ባራክ ስምንት እና የዳዊት ወንጭፍ የመከላከል ቀት ሚሳይል ጥቃቶችን ለመጥለፍ የሚችሉ የኢስራኤል የአየር መከላከያው ሲሆኑ ከኢራን ጦር መሳሪያዎች መጠን ጋር ሲነጻጽሩ በጣም ጥቂት ቁጥር ያላቸው መሆኑ በኢስራኤል ላይ ተጽዕኖ ያሳድራል። ባለሙያዎች እንደሚሉት ምንም እንኳን ፋታ ሃይፐርሶኒክ ሚሳይል በኢራን ጦር ኃይሎች ውስጥ ካሉት እጅግ አስደናቂ ወታደራዊ ንብረቶች አንዱ ቢሆንም በጦርነቱ ጥረት ላይ የሚያሳድረው ተጽዕኖ በተመለከተ ብዙ እርግጠኛ መሆን እንደማይቻል ገልጸዋል። ፋታ ሁለት ሚሳይል የኢራን መንግስት የገለጸው አቅሙ እውነት ከሆነ አሁን ባለው ግጭት ላይ ብቻ ሳይሆን በፀረ ሚሳይል መከላከያዎች አጠቃቀም ላይም ሰፊ ዓለም አቀፍ የጦር መሣሪያ ለውጥ የመፍጠር አቅም አለው ብለዋል። ሚሳኤሉ በበራ ወቅት በሁሉም አቅጣጫዎች አቅጣጫውን ሊቀይር የሚችል በመሆኑ በእስራኤል መለየትና መጥለፍ እጅ ከባድ እንዲሆን አድርጎባታል። በታክቲካል ፍጥነት በከፍተኛ ፍጥነት መጨመር በፋታህ ኢራን ኦፕሬሽናል ሃይፐርሶኒክ ሚሳይሎችን ሊያመርቱ ከሚችሉ ሀገራት ተርታ ተቀላቅላለች። ይህ ዝርዝር ከዚህ ቀደም ሩሲያ፣ ቻይና፣ ሰሜን ኮሪያና ህንድን ብቻ እያካተተ ነበር። ከተለምዷዊ ሚሳይሎች በተቃራኒ ሃይፐርሶኒክ የጦር መሳሪያዎች ያላቸው ፍጥነት በጣም ዘመናዊ የአየር መከላከል ዘዴዎችን እንዲያመልጡ ያስችላቸዋል። ፕሬስ ቲቪ እንደገለጸው በኢስራኤል ላይ የተፈጸመው የቅርብ ጊዜው ጥቃት እስካሁን እጅግ በጣም ኃይለኛው ነው እና በርካታ እስራኤል መከላከያዎችንም የፋታ ሚሳኤል ማስቆም እንዳልቻሉ ገልጸዋል። የኢራን ፋታ አንድና ሁለት ሚሳኤል እንደ ኢስራኤል አይረንዶም እና አሮ ያሉ እጅግ የላቁ ሚሳኤል መከላከያ ዘዴዎችን ለማለፍ እየተነደፉ ናቸው። ሃይፐርሶኒክ የሚለው ቃል ብዙ ጊዜ ሃይፐርሶኒክ ተንሸራታሽ ተሽከርካሪዎችንና ሃይፐርሶኒክ የመርከብ ሚሳኤሎችን ለማመልከት ያገለግላል። በጣም የላቁ የጦር መሳሪያዎች ናቸው። እናም በመካከለኛው በራ በሃይፐርሶኒክ ፍጥነት በመሬት ከባቢ አየር ውስጥ መንቀሳቀስ ይችላሉ። ይህም ለመከታተልና ለመጥለፍ በጣም ከባድ እንዲሆኑ ያደርጋቸዋል። ፋታህ አንድ የኢራን የመጀመሪያው ሃይፐርሶኒክ ሚሳይል መሆኑ ተገልጿል። ለመጀመሪያ ጊዜ ይፋ የሆነው በ2023 ሲሆን የተሰየመው በኢራን ጠቅላይ መሪ አያቶላ አሊ ካሜኒ ነው። እንደ ሪፖርቶች ከሆነ ፋታ አንድ የእስራኤል እና የአሜሪካ እጅግ በጣም የተራቀቁ የሚሳይል መከላከያ ዘዴዎችን እንኳን ለማለፍ እየተነደፈ ነው። የኢስላማዊ አብዮታዊ ጥበቃ ጓድ ሚሳይሉን እስራኤልን አጥቂ ሲል ገልጾታል። ሚሳይሉ 12 ሜትር ርዝመት ያለው ሲሆን እስከ 1400 ኪሎ ሜትር የሚደርስ ርቀትም እንዳሉ ተገልጿል። ፋታ በጠንካራ ነዳጅ ላይ የሚንቀሳቀስ ባለ አንድ ደረጃ ማራዘሚያ ዘዴ ሲሆን 200 ኪሎግራም ፈንጂዎችን መሸከም ይችላል ሲልም የኢራን ሚዲያ ዘግቧል። ፋታ አንድና ሁለት ከጥላት መከላከያ ለማምለጥ የተነደፉ ሲሆን ሃይፐርሶኒክ ግላይድ ተሽከርካሪ ኤችጂቪ የጦር ጭንቅላት የተገጠመላቸው ናቸው። በሰዓትም እስከ 17,900 ኪሎ ሜትር ይጓዛሉ። የተወደዳችሁ፣ በመላለም የምትገኙ አድማጭ ተመልካቾች የዕለቱ ወታደራዊ መረጃ በዚሁ ተጠናቋል። ተጨማሪ መረጃ በቶሎ እንዲደርሳችሁ ላይክ እና ሰብስክራይብ እንዳይረሳም።